ሰላም ውድ የብዕር ሚዲያ ቤተሰቦች፣ ብዕር ሚዲያ እናንተ ውድ ቤተሰቦቹን የሚያስተምር የሚያዝናና፣ የተለያዩ ዝግጅቶችን ወደ እናንተ ለማድረስ ዝግጅቱን አጠናቅቆ እነሆ ብሏችኋል። በዛሬው ቪዲዮአችን አንድ አስገራሚ የአንድ ግለሰብ ታሪክ ወደ እናንተ እናደርሳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሰዎች ደግሞ ሼር ማድረግ እንዳትረሱ በማለት እናሳስባለን። መልካም ቆይታ። በአንድ ወቅት በምንም ሁኔታ ውስጥ ልታልፍ ትችላለህ፣ ምንም ልትሆንም ትችላለህ። ሆኖም ያ ማንነትህ ተቀይሮ ታላቅ ደረጃ መድረስ እንደምትችል ቀጥሎ የማቀርብላችሁ ግለሰብ የሕይወት ታሪክ ትልቅ ምስክር ይሆናል ባለታሪካችን ጆርጌ ማሪያ በርጎግሊዮ ይባላል። አርጀንቲናዊ ዜግነት ያለው ከጣሊያናውያን ስደተኞች ቤተሰብ በ1936 ዓ ም በቦኖስ አይረስ አርጀንቲና የተወለደ ግለሰብ ነበር። ጆርጌ ማሪዮ በአርጀንቲና ብዙ የህይወት ውጣ ወረዶችን የተጋፈጠ ወጣት ሰው ነበር። ይህ ወጣት ምሮን ለማሸነፍ በቦኖስ አይረስ የምሽት ክለቦች የበር ላይ ጥበቃ በመሆን ሰርቷል። ይህ ወጣት ታዲያ በቀጥታ ክለቡን መጠበቅ ሳይሆን ወደ ምሽት ክለቡ የሚገቡ ሰዎችን መፈተሽ፣ እንዲሁም እድሜያቸው አጠራጣሪ የሆኑ ሰዎችን መታወቂያ እያዩ ወደ ውስጥ እንዲገቡ ማድረግ ዋና ስራው ነበር። ከዚህ በተጨማሪ ጆርጌ ማሪዮ በወጣትነቱ የኬሚስትሪ ትምህርትን በማጥናት የኬሚስትሪ መምህር ሆኖም በቦኖስ አይረስ ሰርቷል። ጆርጌ ማሪዮ ገና በ21 አመት እድሜው ባጋጠመው አደገኛ ህመም ምክንያት አንድ ሳንባው ተቆርጦ እንዲወጣ ሲደረግ ብዙዎች ረጅም እድሜ እንደማይኖር ገምተው ነበር። ሆኖም ያጋጠመው የጤና እክል ለተጨማሪ 68 አመታት በህይወት ከመኖር አላገዱትም ነበር። ውድ ቤተሰቦቼ፣ ይህ እስካሁን የነገርኳችሁ ታሪክ ሚያዝያ 13 ቀን 2017 ዓመተ ምህረት በ88 ዓመት ዕድሜያቸው በሞት የተለዩት የካቶሊኩ ሊቀጳጳስ የፖፕ ፍራንሲስ የወጣትነት ታሪክ ነው። ከናይት ክለብ በአውንሰርነት እስከ ካቶሊክ ሊቀጳጳስነት መሆን የደረሰ ጠንካራ ስብዕና። በመግቢያዬ ላይ የተናገርኩትን በማስታወስ የዛሬውን ታሪክ ልዝጋ። በአንድ ወቅት በምንም ሁኔታ ውስጥ ልታልፍ ትችላለህ። ምንም ልትሆንም ትችላለህ። ሆኖም ያ ማንነትህ ወደፊት ልትሆን የምትፈልገውን ነገር ከመሆን አያግድህም ይለናል። ውድ ቤተሰቦቼ የዛሬውን በዚህ አበቃው። በቀጣይ በሌላ አስተማሪ ፕሮግራም እስከምንገናኝ ድረስ መልካም ጊዜ በማለት የዛሬውን ቪዲዮ አጠናቀኩ። በድጋሜ ለዚህ ቻናል አዳዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ በማለት የዛሬውን ቪዲዮ አጠናቀኩ። ሰናይ ጊዜ።